አሉ አይ የሰው ህይወት ላይ ስትፈርዱ የራሳቸው ህይወት ላይ ይፈረዳል። የተገኘውን ነገር በሙሉ እኔ የተለየ እንትን ኖሮ አይደለም። ግን ብዙ ነገር አለ። ብዙ እነዚህ ልጆች ምን ላይ እንዳሰስጥእእመኛ የምናውቀው ሲል ፎቶአቸውን ይለጥፋሉ። ፕራይቬት የሆነ ፎቶአቸው ከመንግስት እጅ ወጥቶ እኮ እየተለጠፈ እኮ ነው ያለው። ፕራይቬት የሆነ ንብረታቸው ማነው የሚያደርገው? መጠየቅ አይችሉም። መጠየቅ አይችሉም፣ ፌስቡክ ላይ እየወጣ የሚለጠፈው ፌስቡክ ላይ ፕራይቬት የሆነ ፕራይቬት የሆነ የአንድ ሴት ልጅ እና የአንድ ወንድ ታሪክ ማለት ነው። መንግስት ነው፣ ኤግዚቢት የተደረገበት ቦታ ላይ ነው። ለምን ውሃ በዚህ መልኩ? ከዛስ ታዲያ ሰዎች መንግስት የለም ቢለው ምንድን ነው የሰው ልጅ ፕራይቬት ነገር የሰው ልጅ ፕራይቬት ፕራይቬቱ ለማንም ፍቃድ እየወጣ እየተለጠፈ ፕራይቬት የሆነ ነገር ማለት ቲያትር ቲያትር ፎሎ ሰባት መቶ ሰው ስምንት መቶ ሰው ብርቅ፣ ግን ሰባት መቶ ሰው በቀረ ዝም በማለት አይደለም። ነገሮችን በማዳስ ሰው እንዲሳደብ ያንን አካባቢ እንዲሳደብ፣ እግዚአብሔር ይስጣቸው። በነገራችን ላይ ሶሻል ሚዲያ ላይ ያሉት ልጆች ራሳችሁ እንደጠበኳቸው አይደላችሁ ኢቨን እራሱ ኦሮሞ ብለው እንኳን አልተሳደቡ ሀርጌ ብለው አልተሳደቡ፣ ድሬዷ ብለው አልተሳደቡ። በጣም ሁለት በጣም ሶስት ልጆች ናቸው እኔ ጠበቁት። እንዲሁም ሌላ ነው አጋግላችሁ ግን እኛ እግዚአብሔር ይመስገን ልጅቷን የምታምነው አምላክ ገብሬ ይላሏት ጠብቋታል እንጂ እናንተ ማቃንም ሙሉ ተቀዳሽ እዛ ላይ መቼ አሰጪኝ። ሲሪየስሊ ወይ ጉዳቸው ዘንዶ ወይ ጉዳችን ወይ ጉዳችን፣ ምን አይነት የተረገመ ጊዜ ውስጥ ነን? ያለ የእሷን ፎቶ አድርገሽ ምን ጎበዝ ነሽ ስታጋጊ? እዚህ ዛሬ እዚህ እንኳን ደስ አለሽ ትገኛለች። ምን እዚህ ምንድን ነው ደግሞ የሰራላችሁና ድሞ አንተ ሌላውም ሲታሰረ እንኳን ደስ አላችሁ ረንዶ። ምን ትውልድ ነው ያለው? እኔ መታሰሯን የማላምንበት ነገር እንደሆነ ነው ምነግር። አላምንበትም። ለለምበት እናንተ አምናችሁበታል ፈልጋችሁታል። ከዛ የበለጠ ወንጀለኛ እንደዋነ በሚዋኝባት ሀገር ላይ እችን ተናገረች ብላ ወይ ይሄንን ተናገረ ተብሎ ተብሎ ድሃ ላይ መውረድ ወጣት ላይ መውረድ ተለቅ ያለውን ያዝ፣ ተለቅ ያለውን ያዝ እና እሱን ስትይዝ ሴቶችን የሚደፍር ወንዶችን የሚደፍር የባለስልጣን ልጅ ሆኖ አዋሳ ላይ ደፍሯት እንዲሚሽከረከረውን በነፃ እየፈጣችሁ በዋስ እየፈጣችሁ፣ ዘራፊ፣ የመንግስትን ብር የሚያጭበረብር ነበር። ስልጣኑን የሚጠቀም የሚያግት፣ የሚያሳግተው። እስኪ ታዋቂ የነበረ አንድ ወንበዴ ተያዘ። አንድ ነገር ግን አምናለሁ አንድ ነገር ግን አምናለሁ፣ እግዚአብሔር አለ፣ እግዚአብሔር አለ። እግዚአብሔር ልጅቷ የኦሮሞ ጥላቻ አለባት። ጦሷን ውሰድ፣ ናጣ፣ ናውጣ፣ ወደ እኛ አታርገው። እዛው የኦሮሞ ጥላቻ ካለባት አንተ እሷን ዘር ጠልት በመጥላት ነው እንጂ እኮ በኛ አይደለም። ኔቨር ሊኖርባት አይችልም። ኔቨር አሁን እኔ ዋት ሀፕን አር ዩ ኦኬ የምትለኝ እኔ ጋ ሀፕን ቢኖር ምናባ ልታደርግልኝ ት ዩ ቲንግ ዩ ዩ ዱ ነቲንግ። ወረኛ ኗ ብላ ብላ። እንኳን እሷኔ ራሴ ከዚህ በኋላ እንዴት። ጥላቻ እኮ በዘር አይደለም የሚመጣው። ስትጠላ የአንተም ዘር ብሆን የምታረገው ነገር ካስጠላኝ አንተን ነው የምጠላ። አንተን ጠላች ማለት ዘር ጠላች ማለት አይደለም። አንተን ነው የጠላች ስራ እስኪ እኔ አንድ አንድ የሆነ የዚህ ሀገር ተወላጅ የሆነ ነገር ያርገኝ ሰው ይኮን ይሄ እኮ ኖርማል ይኮን። ሰው ይኮን የሆነ ነገር ስታረጉ በቃ አካባቢውን ትጠላለህ፣ እንትኑ ትጠላለህ። ያንን ካልፈለግ እንደዚህ አይነት አስቀያሚ ነገሮችን ማቆም አለብህ። እንድትወደድ ትፈልጋለህ ነው መምክር፣ እንድትወደድ ትፈልጋለህ ማስተማር፣ ይቅርተን ማስተማር፣ በይቅርታ ማለፍ። እዚህ ሀገር፣ እኔ በማውቀው ሀገር እንደዚህ አይነት ስድብ ስትሳደብ ወይ ገንዘብ ቅጣት ነው ትቀጥም፣ አለቀ ገንዘብ ከሌለ ደግሞ ምናልባት የመንገድ ስራ መሰረትም የታሰረ ነገር የለም። በጦርነት ወንጀል ቀስቃሽ የሆነ ነገር ሲሆን ግን የአንድን ግለሰብ ለምሳሌ ምግባቸው አይጣፍጥም ሙያ የላቸው መርት ይኮርማል አሁን በኛ ሀገር የተለመደ ነገር አለ። በአለም ላይ ማለት ነው። የጀርመን ሴቶች ይባላል። የሆላንድ ሴቶች፣ የጣሊያን ሴቶች፣ የምናምን ሴቶች ሀይዎች ናቸው ሀይሶች ናቸው ሄፖች ናቸው ምናምን ትላለን ያ ማለት ሸርሙጣ ማለት አይደለም። ያ ማለት ሴተኛ አዳሪ ማለት አይደለም። ለከፋው ማጭድ ምንድነው? ለከፋው ሰው ማጭድ አታው ሰው ነው የሚባለው። የራሳችሁ ችግር ካለባችሁ ወይም የራሳችሁ የሆን ነገር ካለባችሁ በስተቀር፣ ዋው በጣም አሁን ለምሳሌ የጣሊያን ወንዶች ይባላል። የጣሊያን ወንዶች ደስ በቃ ገና ስታናገራቸው እንደዚህ እንደዚህ ነው ይባላል። ያ በነሱ ቋንቋ አሜሪካን እንትኖች እንዲህ ናቸው ይባላል። ያ ማለት ሸርሙጣ ማለት አይደለም ሄፕ በቃ ሀዮች ናቸው ሀይሶች ናቸው ሞቅ ያሉ ናቸው። በቃ ቶሎ እንትን ይላሉ። ምን በዘፈን የጎጃ ማንቴና ምናምን እያልክ ያሳደግከውን ትውልድ አሁን በአንድ ጊዜ ምንድነው ያለ ዘፈን የለም እንዴ ከጎጃ ማንቴና ከሰላሌ ምናምን ከምንጠቀስ ምናምን ምናምን ብለ ያሳደግከውን ትውልድ በአንድ ጊዜ እንዲ ተናግሯል እና መቀጫ። ጋይስ ኢንቫሮመንታችንን እንያው እንዴት ነው ያደግነው እኛ? እንዴት ነው ምንስ እናውቃለን? ምን ስናስረዳቸዋል በትምህርት ቤት አስተምረናቸዋል። ይህንን ነገር የአካል ያንቴና የለውም፣ የአካል ያንቴና አለው፣ የአካል አስገባበት ገባበት ምናምን ምናምን። እኔ በነገራችን ላይ እግዚአብሔር ምስክሬ ነው። እግዚአብሔር ምስክሬ ነው የምላችሁ፣ ለእኔ ያከተመለት ነገር እንድፈራ እንጂ እንድማራ አላደረገኝ። እንድፈራ መስሎሻል። አዳሜ ትውልዱ እንደዚህ ነው የእናንተ ልሩ፣ የወለዳችሁ እናዚህ ወለዳችሁ፣ አሁን ለምን ትሉን ለምን አጠ ለምን አጠፋ ለምን አጠፋ ትርታላችሁ፣ እንዴት አጠፋ? ረሃቡ ጥማቱ ያ ኢኮኖሚ እንዲማር አላደረገውም? እንዲያውቅ አላደረገውም። እኛም እኮ ድሮ እኮ በዛት ችግር ውስጥ እየጎጠጡ እጃችንን ነው ይዘው ቤተክርስቲያን ስለሄዱ ነው። እንደው አትሊስት ከእንደዚህ አይነት ጥፋት የተሻሻለ ሲምፕል አርገን ይገኛል እ ሲምፕል አርጋችሁ አያችሁ ታዳለ ምንድነው ትውልዱ አትሉ ምን አይነት ትውልድን የተቀበልነው አትሉ አሁን ስ ያለው ትውልድ ምንድን ነው አትሉ? አስተምራችሁ ከዛ በኋላ ብትቀጡ፣ አስተምራችሁ ብትጠይቁ አይደገማችሁ እናንተ ራሱ እንዳይደገማችሁ ጥሩ ይመጣ ወዳችሁ። እግዚአብሔር ይበልጣል፣ እግዚአብሔር ይበልጣል። እናንተም አለምናችሁበት እግዚአብሔር ለምን ዝም ይላል እግዚአብሔር ለሁሉም ጊዜ አለ የእኔ ቆንጆ ለሁሉም ሰዓት አለው እግዚአብሔር ዝም የሚለው ለምን እንደሆነ ታውቂያለሽ አሁን ስለማያስፈልግ አንቺ በፈለግሽው በሰት ያም ሲያስፈልግሽ እግዚአብሔር ይፈርዳል ይፈርዳል በእውነት ይፈርዳል ደከመን እኔን ደክሞኛል የሆነት አይኗቃል ይገባኛል በጣም ይገባኛል። ስለሚገባኝ ነው ስላለፍኩበት ነው እንደዚህ አይነቱን ህይወት ይነው አይኖ እናንተ እናንተ የምትችሉት እና እኔ የምችለው አንድ አይደለም። እንዲህ ስትታዩ ሰውነታችሁ ሲታየ፣ ወይንም መልካችሁን ስታይም ምናልባት ሰክሰስ ላይ ጎበዝ ልትሆኑ ትችላላችሁ። ችግር ላይ ግን ችግር ላይ እንኳን እናንተ ያለው ህፃን ልጅ ወጣት አይደለም፣ ጀግና አንበሳ ጡንቻው ብረት የሚያነሳው ምናምን የተባለ ራሩን አይችልም። እንደዚህ አይነት በህግ ነገር ምናምን እንደዚህ ስቶ ከባድ ነው። ግን እግዚአብሔር ይመስገን ምንድነው? እግዚአብሔር ጭብበት እናንተ ምን ረዳቸው ነገሮች ስላሉ ሁላቸው ማስተዳደጋቸው ይመስላል። ሁላቸው ያ አስተዳደግ ግን ከምን የመጣ ነው? አሁን እዚህ ሀገር የፈለገ እብድ ብትሆን ከልጅነታቸው ጀምሮ ህገ ስለሚያስተምሯቸው ምን ጥሩ ምን መጥፎ ይበል ራሱ ዜብራ ሽራፈለ ስትሬት ላይ ዜብራ የሁለት ዓመት ከኛ የበለጠ እኔ ትልቋ ሴት እዚህ ከመኩት የበለጠ የሶስት ዓመት ልጅ ዜብራው ላይ የቱ ጋር እንደምትቁ ባቡር ስቴሽኑ ላይ የቱ ጋር እኔ ወረድ ይኩ ገብቸዋል አፍሪካ አይደለም። ገብቻለሁ እኮ ገብቻለሁ እኮ። እንዲያውም ለመሻገርም እሞክራለሁ። እዚህና እዚህ ጋ እኮ ካሜራ አለ፣ ልገጭም እችላለሁ። በእነሱ ፍጥነት ትንሽ ዋለች። ግን አንዳንድ የራሴን እታዘባለሁ። በተለይ በትምህርት ቤት ሰዓት ላይ ስወጣ ያላቸው ጥንቃቄ፣ እንደዛም ሆኖ በይ ጊዜው ያላቸው ጥንቃቄ። እናንድ እንዲሳስበው አስተዳደጌ ነው አስተዳደጌ ደህነ የደህነ ከደህነት ድህነት ደግሞ ከስነስርዓቶች ነው የሚያደርገው። ሲርብህ፣ ስትናደር ትሳደባለህ። እናንተ ስትሳደብ ነው ያደገችው አካባቢ ሲሳደብ ነው ያደገው። ይህንን ትውልድ ዛሬ ማንድ የመጠን እንዴ ነው ብትለው ይደነግጣል። ሲደነግጥ ደግሞ ምን እንደ ነው የሚሆነው? ምን ነው የሚሆነው? ሌላ ታሪክ ውስጥ ይገባል። ተደብቆ ያደርገዋል። ያንን ነገር እንዲህ በቃ፣ አንተ ጥሩ ነገር ነው። ጥሩ ነገር እኮ ግን ይጠላል አይደለም። መጀመሪያ ህጉን ከዚህ በኋላ እንዲህ አይነት ነገር እንዳታረጉ እኔ አሁን ህግ መውጣቱን ሆን አለቀ። ብዙዎቹም በፊት የነበረ ነው ሲሉ ሲያውሩ ነበር። በፊት የነበረ ለስ ይወጣ። በተለይ በሶሻል ሚዲያ ገና የሚመጣው ባህልና ቋንቋ በተመለከተ እነሱ እነሱ ከድሮ የነበሩ ናቸው ግን በባለስልጣን ደረጃ ስንት ነገር ሲባል የነበረ እነሱ እነሱ ላይ እርምጃ እንኳን ሲወሰድ አላየነውም። እሱ ብቻ አይደለም ብዙ ነገሮች አሉ፣ ግን አትሊስት በቴሌቪዥን እንኳን ወጥቶ እንደዚህ እንደዚህ አይነት ህግ አሁን ስለ ኢትዮጵያ ህገ መንግስት የሚያውቀው የለም። ቢያውቅም ኖሮ ብዙ ነገሮች ብዙ የሚያስከስሱ ነገሮች አሉ እኛ ማናቃቸው ግን ኢትዮጵያ ህገ መንግስት ላይ ቁጭ ነው። በጣም መትገምጧቸው በጣም ከዚህ ሀገር እኩል የሆኑ መብቶች አሉ ሰው መሰት መትችል ነው። አሁን እዛ ሀገር ወገባቸውን ተያይዘው የሚሰዳደቡት እዚህ ቲክቶክ ላይ እነዛ የሚሰዳደቡ ሰው ማስፈራራት ቆይላ ግኝሽ መጠ እሱ እሱ በሙሉ ያስቀጣል ግን ጠብቂ ቆይላ ግኝሽ ምናምን የሚል የለም እዚህ ሶሻል ሚዲያ ላይ አይደለም። ቢያውቁት አይሉም ነበር ስለዚህ አሁንም አስተምሯቸው አስተምሯቸው። ደግሞ አንዳንዱ ደግሞ እስርን ከለመደ ይልቅ ካልበጣም ምንም አታመጣም ነው። ቢያስቀው ቁጥር፣ ወጣቱን ቢያስቀው ቁጥር እንዲያውም ክራይም የሆነ ነው። ብታስተምረው መልካም ነገር ብታሳይ እና

የምትለወጠው ውስጥ ሲያውቀው አይምሮ ሲያገናዝም። ስለዚህ አስተምሯቸው አስተምሯቸው ሌሎችም እንዳይሳሳቱ ህዝብንም እንዳያናድዱ። ያ ጀሌዎቻችሁን የሶሻል ሚዲያ ጀሌዎቻችሁን ደግሞ ያዙልን ያያዙልን የሶሻል ሚዲያ ጀሌዎቻችሁን ያዙልን። እኛ እኮ ብዙ ነገር አይተን እኮ ዝም እንላለን፣ ምክንያቱም ፍቅር ስለሚገዛ ክብር ስለሚገዛ እንጂ እኛም ማካፈር እኮ አቅቶን አይደለም። መታ እንኳን እኔ ጋር እንደዚህ እንደዚህ ሲሉ ይህችን ያችን ሴት አታውቋት ማስፈራራት ምናምን መለወጥ መንከር በማስፈራራት ማንም አንደኛ ነገር ማንም ሰው መብት አለው ብዬ ነው። መብት አለ እኛ አሁን እዚህ ቁጭ ብለን ኢትዮጵያ ብሎ አንዱ ቢሰደው ግድ አይልም። እንደ አገር እንኳን ነው ምላችሁ እንደመጣውበት አካባቢ ደግሞ የእናቴ የአባቴ ምንድን ሲነጋ ልናድደኝ ይችላል። ደግሞ የተፈጥሮ ብናድድም ተፈጥሮ ምክንያቱ አመጣጥ ነው። ያንን እንኳን ችለን ቁጭ ብለን ግን በሌላው መሳለቅና መሳቀቅ ግን አይመቸኝም። አስመሳይ ሆኖ ስለዛ ሰው ደጋግሞ ደጋግሞ ማውራት ሌላው ያልሰማ እንዲሰማው ማድረግ አይመቸኝም። የራስን ህዝብ ደግሞ ጥፋተኛ እንደማለት እኔ አሁን የራሴ ህዝቡን አን ጥፋተኛ ከሆነ ጥፋተኛ ነው። ለእኔ እኮ ሁሉም አንድ ናቸው። ለእኔ ቀር ግን ጥፋት ነ የሚያስጠኛ ከሆነ እኔ እጠይቅበት ጥፋት ነው። እኔ አሁን ጥፋት ነው ነው ጥፋት ነው። ስለ መቅረብ ስለ መቅረብ አይደለም። እንዲያውም እኔና እንትና ተጠርተን እውነት ለምናቅር አንነጋገርም ነበር እንዶ አስባችሁት ከሆነ ነው ብላችሁ ግን ለዚህ ነገሮች ጥፋቶች ናቸው፣ ጥፋቶች ናቸው፣ ጥፋት ነው። አብረን ስለሆንክ ስላልሆንክ ሳይሆን እልህና የሚናገሩ በጣም ብዙ ሰዎች እያሉ ከዚህ በፊት መጥፎ ነገር ሲናገር ካላቅማቸው ሲንጠራሩ የነበሩ ሰዎች ግን የህግ ከወጣበት በኋላ ተብሎ ለዚያም ከስንት ወር በፊት የነበረ ቪዲዮ ወጥቶ ተቆራርጦ እንደዚህ ሰጣዩ ወይስ ወይ ወይ